የኢትዮጵያ ኢኮኖሚ ከ2010 ሀገራዊ ለውጥ በፊት በነበሩት ዓመታት ሁለት መልኮች ነበሩት። በአንድ በኩል ስኬትን ሲያስመዘግብ፣ በሌላ በኩል እድገቱ የተመራበት መንገድ ኢኮኖሚው በሂደት የውድቀት አደጋ እንዲደቀንበት አድርጎ ነበረ። ሀገራዊ ለውጡ እውን ሲሆንም የኢትዮጵያን ኢኮኖሚ ከተደቀነበት አደጋ ማውጣት አንገብጋቢ ሆነ። የለውጡ መንግሥትም የኢትዮጵያን ኢኮኖሚ ከውድቀት መታደግ ዋነኛ ትኩረቱ አደረገ። ይህ ሀገር በቀል የኢኮኖሚ ማሻሻያ የሚል መጠሪያ የተሰጠው የሦስት ዓመት ዕቅድም ወደ ተግባር ተቀየረ። በማሻሻያው ምን ውጤቶች ተመዘገቡ? እንመልከታቸው። በ2012 ዓ ም ወደ ትግበራ የገባው ሀገር በቀል የኢኮኖሚ ማሻሻያ ከመነሻው ከ2010 ዓ ም በፊት ለተመዘገበው የኢኮኖሚ እድገት እውቅና ይሰጣል። ይሁን እንጂ የነበረው እድገት በመንግስት ከፍተኛ ወጪ በተስፋፋ የመሰረተ ልማት አማካኝነት የመጣና ወጪው ከፍተኛ ብድርና እርዳታን ማዕከል ያደረገ መሆኑ ሀገሪቱን ለከፍተኛ የውጭ ዕዳ ጫና መዳረጉንም ያስገነዝባል። የውጭ ዕዳ ጫና፣ የውጭ ምንዛሪ እጥረት፣ የንግድ ሚዛን መዛባት፣ የዜጎችን ፍትሐዊ ተጠቃሚነት ያለማረጋገጥና መዋቅራዊ ሽግግር ያለማድረግ ኢኮኖሚውን የተጫኑ ከባድ ሸክሞች ነበሩ። ሀገር በቀል የኢኮኖሚ ማሻሻያም ለእነዚህ ተግዳሮቶች የመፍትሄ አቅጣጫዎችን በማስቀመጥ ኢትዮጵያን የሚገባት ደረጃ ላይ ማስቀመጥ ዓላማው አድርጎ ወደ ተግባር ተቀየረ። ማሻሻያውም ሶስት መሰረታዊ ጉዳዮች ማለትም ማክሮ ኢኮኖሚያዊ፣ መዋቅራዊና የዘርፍ ማሻሻያዎች ላይ ትኩረት ያደረገ ነው። የግሉ ዘርፍ በኢኮኖሚው ዋነኛ ተዋናይ እንዲሆንም መደላድሎችን የመፍጠር ስራዎች ተሰርተዋል። ግብርና፣ ኢንዱስትሪ፣ ቱሪዝም፣ ማዕድንና ዲጂታል ቴክኖሎጂ በኢኮኖሚ ማሻሻያው ትኩረት የተሰጣቸው አምስት ዘርፎችም ናቸው። በአገር በቀል የኢኮኖሚ ማሻሻያው የተመዘገቡ ስኬቶች ምንድን ናቸው? ዋና ዋናዎቹን እንመልከት። ኢኮኖሚውን አንቆ ይዞ የነበረውን የዕዳ ጫና ለማቃለል ባለፉት ሰባት ዓመታት መንግሥት ከፍተኛ ወለድ ያላቸውን ከውጭ የሚገኙ ብድሮች ማስቀረቱና ከአበዳሪዎች ጋር ዕዳን የማሸጋሸግ ዲፕሎማሲያዊ ጥረቶች የውጭ ዕዳ ጫናን ከነበረበት ዝቅ ማድረግ ተችሏል። ሰፊ ዕዳ ነበረብን። ያ ዕዳ ትክክለኛ አይደለም ብለን አምስት ስድስት ዓመት ስንሟገት የነበርነው ጉዳይ ፍሬ አፍርቶ 3.5 ቢሊዮን ዶላር ገደማ ሽግሽግ አግኝተናል። ይህም በዕዳ ጫናችን ላይ የሚያመጣው አዎንታዊ ተጽዕኖ ይኖራል። በግብርና ክፍለ ኢኮኖሚ በኩታ ገጠም እርሻና በቆላማ አካባቢዎች እንዲሁም በበጋ ስንዴ ልማት በተሰሩ ስራዎች የዘርፉ ምርታማነት በከፍተኛ መጠን አድጓል። በአምራች ኢንዱስትሪው ዘርፍም ከውጪ ገቡ የነበሩ ምርቶችን በሀገር ውስጥ በመተካትና የሀገር ውስጥ ባለሀብቱ ወደ ዘርፉ እንዲገባ በማስቻል በኩል አበረታች ውጤቶች ተመዝግበዋል። እነዚህ ስኬቶች ታዲያ በተደላደለ ሁኔታ ውስጥ የተመዘግበው አልነበሩ። በእነዚህ የኢኮኖሚ ማሻሻያ ትግበር ዓመታት ፈተናዎች አጋጥመዋል። በሀገር ውስጥ ግጭቶች፣ ድርቅ፣ ያንበጣ መንጋ፣ በዓለም አቀፍ ደረጃ ደግሞ ኮቪድና የጂኦፖለቲካ ለመረጋጋት ኢኮኖሚውን በብርቱ የፈተኑ ክስተቶች ነበሩ። ሆኖም ኢኮኖሚው የእድገት ጉዞው ሊገታ አልቻለም። ባለፉት ሰባት ዓመታትም ዓለም አቀፍ ተቋማት ጭምር የመሰከሩለትን ፈጣን እንዲሁም ተከታታይ እድገት አስመዝግቧል። ኢትዮጵያ በ2016 ዓም ሐምሌ ወር መጨረሻ አካባቢም ወደ ሁለተኛው ምዕራፍ ሀገር በቀል የኢኮኖሚ ማሻሻያ ሙሉ ትግበራ መግባቷን ይፋ አድርጋለች። ሁሉን አካታች የሆነ ጠንካራና በግሉ ዘርፍ የሚመራ ኢኮኖሚን መገንባት የተሟላ ማክሮ ኢኮኖሚ ማሻሻያው ዓላማ አድርጓል። ለማክሮ ኢኮኖሚ ማሻሻያው እንደ ዓለም ባንክና ዓለም አቀፉ የገንዘብ ተቋም አይኤምኤፍ ያሉ የልማት አጋሮችም እስከ 27 ቢሊዮን ዶላር የሚደርስ የፋይናንስ ድጋፍ አድርገዋል። በማሻሻያውም በዓለም አቀፍ ደረጃ ተወዳዳሪና ዘመናዊ የኢኮኖሚ ስርዓትን ለመገንባት ግዙፍ ሀገራዊ ግብ ተጥሏል። ኢንፍሌሽን ከአምናው በከፍተኛ ደረጃ ቀንሷል። ኤክስፖርት ከአምናው በከፍተኛ ደረጃ አድጓል። ገቢም ተሻሽሏል። የግብርና የኢንዱስትሪ የሰርቪስ ሴክተር ውጤቶቻችን በጣም እመርታ አሳይተዋል። ኢኮኖሚው ከምንጊዜውም በላይ ጤነኛ የሚባል እና ተስፋ ሰጪ ነገር ይታይበታል። ይህን እውነት ማየት የማይችል ይህን እውነት መገንዘብ የማይችል ኢትዮጵያዊ አለ ብዬ አላስብም። ዓለም የሚናገረው ጉዳይ ስለሆነ የተሟላ ማክሮ ኢኮኖሚ ማሻሻያው አጠቃላይ የኢኮኖሚ እንቅስቃሴውን በማነቃቃት በኩልም ከፍተኛ ጥቅም እያስገኘ መሆኑን ተገልጿል። በተያዘው የ2017 በጀት ዓመትም የ8.4 በመቶ የኢኮኖሚ እድገት ለማስመዝገብ እቅድ ተይዟል።